ሀሳብ ነው ሀቦ ሀሳብማ ከሀሳብ መቸርቅ ያውቃለሁ። የሰው ልጅ ከሀሳብ የሚያልፈው እኮ ሲሞት ነው፣ ከሀሳብ የሚገላገለው የሰው ልጅ ሲሞት ነው። በዚሁ ይለፍልኝ እንሻአላ ከአደራውን ፈጣል እሺ አቡዬ፣ እኔ የገንዘብ እርዳታ አይደለም እርዳታ ሽንፈልጌ ነው። በሳውዲ አረቢያ ነው የምትኖረው እና ከመጣች ዘጠኝ ወሯ ነው። እና ስራም ደግሞ ይበዛበታል ሴትየቷም ደግሞ በጣም ታስቸግራታለች። እና በበቀደም ዘይት ተደፍቶበት ነበር የፈላ ዘይት ማለት ነው ፊቷ ላይ አንድ አይኗ እንትን ብለዋል። ከናው በቃ አታይም እንትን ብለዋል። ዘይት ማን ይደፋባት እኮ ዘይት ሲሰራ ነው የተደፋበት። ሲሰራ ተረጭቶባት ነው። አዎ እሷ እንደነገረችኝ ከሆነ እንግዳ ነበረባቸው እና ከዛን፣ ታውቂያለሽ እነሱ እንትን ስሉ ቶሎ በይ ቶሎበይ ቶሎበይ ምናምን ብሎ ሰውን እንትን ያደርጋሉ አይደል? ከዛን ሳታይ ሴትዮቷ እርጥብ ማን ከሰጠቻት ውሃ ያለው ማንካ ማለት ነው። እሷ ሳታይ ማንካውን ጨመረችው። ከዛን ውሃ ዘይቱ የፈላ ነበር፣ ውሃው ስገባበት ዘይቱስ ማንካ ይጨመራል እንዴ? ስትሰራበት። እሺ፣ ከዛን የፈላ ዘይት ስለነበረ ውሃ ጋር እንትን ስል ፊቷ ላይ ተደፋ፣ እንትን ብሎ ማለት ነው። ተደፋ ሳይሆን ተረጫ። እንዴት ይደፋል ወደላይ ላይ? አሁን አንድ ሰው ዝጋ ስቶባለ ሲያበስል እዚህ ጋር ወደ ወደ ታች ነው መደፋት። የሆነ ነገር ከደፋ የሚባለው ወደ ታች ነው። ወደ ላይ ከሆነ መረጨት ነው። ስለዚህ ማንኪያ ስትቀት ተፈናጠቀባት፣ ዘይት ተፈናጠቀባት። የቋንቋ ችግር ነው። ረጨባት፣ ተፈናጠቀ፣ እንደዛ ነው እና እና ሐኪም ቤት አንድ ቀን ወስዳት ነበር፣ መድኃኒት ተሰጥቷት ነበር እና መድኃኒት የተባለችው ማታና ቀን ቀን ነው። እሱም ደግሞ መድኃኒት አድርግታበት እንዲተኛበት ነው መድሀኒት አድርግበት እና ተኝበት ተባለች። እና እሷ መድኃኒትም ማታ ማታ ብቻ ነው የምትጠቀመው። ቃንቃን ደግሞ እንደዛው ስራ ነው የምትሰራው እንደዛው እየታመመች ማለት ነው። እና ደሞዝም ደግሞ በወሩ አይሰጣትም፣ እንደዚህ አንድ ወር ምናምን እያሳለፈች ነው የምትሰጣት። እና ቤት ውስጥም ደግሞ ጫና አለ ወደ አስራ አራት ምናምን ክላስ ነው ያለው። በየቀኑ ነው የምታጸደው። ጫና አለ እና ልጆቹም ደግሞ በጣም ያስቸግረታል ከስራውም ይልቅ ከስራውም ይልቅ አሁን እኛ የፈለግ ነው ማለት ነው። በቃ ወደ ቢሮ መልሷት ወደ ጤንነቷ ተመልሳ ስራም ብትገባ ወይ ደግሞ ወደ ሀገሯ የሚሻኘዋት ከሆነ ያው ዓይን ነው። ዓይን ደግሞ ታውቂያለሽ እንትን ካልሆነ ላትድን ትችላለች። እና ወደ ሀገሯ የምትሻኘዋት ከሆነ ብትሻኘውና ብታግዥ በዚህ በኩል ብዬ ነበር ማሪ። እኔ አሁን ለምሳሌ ችልጅ ቢሮ ብትሆን ኖሮ ቢሮ ሀበሻ ስለሆነ ሀበሻውን አናግሬ ወደ አገር ቤት ለመሄድ ቢሮ የሚጠይቀውን ክፍያ እናንተ ቤተሰቦቿ አካፍላችሁ ወደ አገር ቤት ትሸኝ ነበር። እሷ ያለችው አረብ ቤት ነው። ስለዚህ ከአረብ ቤት እሷን ማውጣት የሚችለው ወይ ፖሊስ ወይ ቢሮ ወይ ኤምባሲ ነው። ስለዚህ ማድረግ ያለበሽ እሷ ራሷ ሴትዮዋን ቢሮ መልሱኝ፣ አሞኛል መስራት አልችልም ነው ማለት ያለባት። ሰዎችንያልቻት ኦኬ ሴትዮዋን ቢካለች ለቢሮዋ ኦኬ ሴትዮዋን ቢካለች ለቢሮዋ ሴትዮዋን ቢብላኝ ያለች እናንተንም ነው ውሰዱኝ አሞኛል መስራት አልችልም ነው ምትላቸው። ቢሆ እዚህ ጋር ደግሞ ችግር የሆነ ምን እንደሆነ ታውቂያለሽ? እቡ እንትን አታውቅም፣ የቢሮን ቁጥር አታውቅም። ከኢትዮጵያ እንደመጣች እነሱ ናቸው የተቀበሏት፣ ወደ ቢሮ አልሄደችም ልጅቷ። የቢሮን ቁጥር ደግሞ አታውቅም። እንዲ ቢሮ የቢሮን ቁጥር ማወቅ አለባት፣ ግዴታ ነው እንዴ! ሰዎቹ ደመወዝ ቢከለክሏት ማን እንድጠይቅ ነው? ቢሮ ደውላ አይደል ደመወዝ ተቀበሉን የምትለው። እንዴት የቢሮን ቁጥር አታውቅም? እንደዛ አሁን እሺ ጥሩ ጥሩ። አንቺ ምን ማለት ነው አሁን? በጣም እየተቸገረች። አንቺ ምን ማለት እህቴ ናት አልሽ አይደል? እኔ አዎ እህቴ ናት ብዬ ነው ጻፍኩት፣ ግን ጎረቤት ነኝ። የሥጋ እህት ሳይሆን ጎረቤት ነኝ፣ አገር ቤት ማለት ነው። እሺ ጥሩ። ቤተሰቦቿ የመጣችበት ደላላ፣ የሳውዲ ያለውን ቢሮ፣ የሚቀበላትን ልጃችንን የተቀበላትን ቢሮ ስልክ ቁጥር ስጡን በይ ጠይቃ ነበረ። ፎቶም ሊካለት ነበር ፎቶም ሊካለት ነበረ እና ምንም መልስ አላገኘችም። እየታመመችበትን ፎቶ ማለት ነው፣ እየተቃጠለችበትን ፎቶ ሊካለት ነበረ። ገባሽ? የአማርኛ ችግር አለብሽ መሰለኝ። በደንብ አዳምጪ። ቤተሰቦችሽ ቤተሰቦችሽ እናትና አባቷ ለደላላው፣ ልጃችንን የላካት ቢሮ፣ ሳኡዲ ያለውን ቢሮ ስልክ ቁጥር ስጠን። ሲጀምር የቢሮ ቁጥር ኮ ዩኒፎርም ላይ ራሱ ኮ ይጻፋል። ዩኒፎርሟ የምትለብሰው ዩኒፎርም ያመጣት ቢሮ የቢሮ ዩኒፎርም አትለብስም። እሷ ስትመጣ እንዴት እንደመጣች አላቅም፣ ግን ላብሳ አይሆን አላቅም፣ እንዴት እንደመጣች ማለት ነው እኮ አንቺ ሙሉ ኢንፎርሜሽን የለሽማ። ሙሉ ኢንፎርሜሽን ጠይቂያታ። አንደኛ ዩኒፎርሙ ላይ ስልክ ቁጥር አለ ወይ? አዳምጪ። አላቅም አልሽ እኮ እንዴት እንደመጣች አላቅም፣ በምትለብስ አላቅም አልሽ አንቺ። ደሻውን እሷ የምትጠይቂያት የቢሮ ስልክ ቁጥር አረብኛ አንዳንዴ አረብኛ ስለሚሆን እነሱ አያውቁት። ገባሻ በመጀመሪያ ደረጃ የሚያስፈልገን እኛ የለም። ካለች ምንም ጽሁፍ የለውም። ዩኒፎርም ካለች ቤተሰቦቿ አንቺ እናትና አባቷል እህትም ወንድም የላትም። አንቺ ጎረቤት ነኝ ብለሻል፣ በቃ ስለዚህ እህት ወንድሞቿን ጠይቅ። እህት ወንድሞቿ የላካትን ደላላ ሳውዲ ያለውን ቢሮ ስልክ ቁጥር ስትሆን ብሎ ስልክ ቁጥር ተቀብሎ ሲያመጡ ለእሷት ተጫታች ትደውልና ቢሮ እኔ እዚህ ቤት መውጣት ፈል ስለዚህ ስራው አይደለም፣ ችግሩ ጤናዋ ነው። ከአመማት እኮ ክፍሏን ዘግታ አሞኛል መስራት አልችልም፣ መጥወልወል ማለት እኮ ነው። ከዛ ሰዎች ሆስፒታል ሲወስዱት፣ ሆስፒታል አሞኛል መስራት አልችልም ካለች እኮ ማንም አስገድዶ ያሰራት? ለምን ክፍሏ ተኝታ አትውልም? ሰዎች ታዲያ እንደሱ ለምን አታረግም? ስማርት ለምን አትሆንም? ሰዎቹ በሽተኛ ሰው እኮ አያሰሩም። በሽተኛ መምሰል ነው። አውቃ ተነስታ ቆማ እየሰራች እየሰራች አሞኛል ከምላቸው እስከተሰራላቸው ድረስ እኮ እነሱ ቢሮ ስራቸው እስከተሰራላቸው ድረስ፣ ስራቸው ካልተሰራ ነው ገንዘባቸው፣ የከፈሉት ገንዘብ ስራቸው ካልተሰራ ዝም ብለው ገንዘብ መክፈል ስለማይፈልጉ ቢሮ ይመልሷት እና ሌላ ሰራተኛ ያመጣሉ። ስለዚህ ዘጠኛው ዝም ብላ እየሰራች ከሆነ ሰዎቹ ምናቸው ተጎድቶ፣ በምን ለምን አዝነውላት ይመልሷታል? ጧት ተነስታ ሄዳ ስራቸው የምትሰራ ከሆነ አለመነሳት ካልጋ፣ በቃ አቅም አነሰኝ መነሳት አቃተኝ። ሲመጡ ዝልፍልፍ ማለት ማቅ ደረጉም በቃ አቃተኝ መነሳት ማለት። እስኪ ተነሺና ቆሚ ስትላት፣ ሴትዮ ተነስታ አውቃ ዝልፍልፍ ብላ ውድቅ ሰውነት ያልታዘዝም አለኝ ማለት እንዲህ ዝልፍልፍ ማለት ዝልግልግልግ ዝልፍልፍልፍ ማለት እኮ ነው። ከዛ ሴትዮዋ ነግጣለች በሽታዋ ልጆቼ ላይ ይጋባል ብላ ትፈራለች። ገባሽ? ወዲያው ነው ቢሮ ውስጥ የምትወረውራት። እንደዛ ታድረግ። የቢሮዋን ስልክ፣ የቢሮዋን ስልክ አምጪ፣ የቢሮዋን ስልክ ክቀበል። ከዛ የቢሮ ጋር ደውሎ አሞኛ ማለት ነው እንሻላ አላ ፌር አርጉ። በቃ እንደዛ ጠይቃት ከሌለ እንትን ከሌለም ነገር የለም። የቢሮ ስልክ ግዴታ መኖር አለበት። የቢሮ ስልክ ካላገኘች፣ ሌበር ሳውዲ ነው አደለ የሳውዲ በሆነ ስትሰራ ትክክለኛውን ልስር። እንዴት የት ሄድሽ? ተመልሼ ነይና እና የሰጥሻትን የሳውዲ ሌበር ነምበር ስጭኝ፣ ንገሪኝ። የተሳሳተ ከሆነ እኔ ትክክለኛው እንድሰጥሽ፣ ትክክል ከሆንሽ አዎ ትክክል ነሽ እንድልሽ። የሳውዲ የኢማራት አይደለም፣ የሳውዲ ሌበር ኦፊስ ነምበር ልታይ ነው ቆይ